ባጭሩ የመን ውስጥ አርለው ማለት ነው። መዳሜ ይዛ እየዞረች ነው። በቃ እኔ ዙር የመጣሁት ከሱና ከልጆቹ ከሚስቱ ከህይወታችን ውጭን ልንራቅ ልን ገብቶሻል። በቃ ቀጠጥቶ አጭሶ የማያውቅ ልጅ እንደዚህ ከሱሶች በህይወቴ የኔሱን እዛ እመቤት ሱመያ፣ እመቤት ልበልሽ እንጂ እመቤት ሱመያ፣ በጣም የጠገብሽ ወጥ የረገጥሻል መሰለሽ። በጣም ኮ የጠገብሽ ምን ለሆን ነው ምትዩ? ምን አምሮሽ ነው? እና ምንድነው ባለቤት የምታሰቃዩ? እኔ ደግሞ አዩ ትብለሻል። ኢትዮጵያ ነኝ ያለሽ ተጎልተሻል። ከመጎለት አትመጪ አትመጭም። እኔ ኢትዮጵያ አይደለሁም ያለሁት ኢትዮጵያ አይደለም ያለውት፣ ዱባይና ኦማን ነኝ። አንቺ ግን ወላሂ ልብ ኑሮሽ ማለት ነው። አንቺ ልብ ኑሮሽ ፓስፖርት እንኳን የለሽም። አንቺ ልብ ኑሮሽ የየመንን ባህር አቋርጣሽ ከመጣሽ እኔ የመን ወላይ መጣልሻለሁ። ሰምታችሁ ሰምታችኋል። እኔ የሰማሁትን እኔ ያየሁትን እኔ የሰማሁትን እናንተም ማየታችኋል። ዛሬ ሱመያ ባህሏንን እንዳለችው ሰምታችኋል። ሰውየው ተበላሸ፣ ሰውየው አበዴ፣ ሰውየው ውሸታም ነው፣ አጭበርባሬ ነው። ባህሏን የልጆቿን አባት እረ ሰው ሁሉ ጥፋተኛ ነው። ቸግረው አካውንቱ ጥርግርግ አድርጎ ብር አይሰጥም። አንድ እንደው ይሁኑ ይሁን እንኳን ይሁን እንደው እንደው ይሁን ሄድ በጭራሽ በጭራሽ ብር አይቸግረውም። አበዳን ማለት ነው። ለምን ታውቃላችሁ? በጣም ብዙ የከፈታቸው ነገሮች አሉ። በጣም በስሙ በጣም ብዙ ነገር የከፈተው ነገር አለ። እኔ እንትኖች አሉ ማለት ነው። አዩ ስርስር የሚሄዱ ማለት ነው። ያዩ ጓደኞች ተብዬ ማለት ነው። ወደ ሸቃላ እና ተዋ ተመለሰቻለች። እያወራች ማለት ነው እኔ ሸቃላ በሆን ራሴን ችዬ ነው እንደናንተ ስርስር እየሄድኩኝ ብር አለምንም መስራት ትልቅ ነገር ነው። ሰርቶ ማግኘት፣ ሰርቶ ራስን መቻል የመሰለ የለም። እሺ፣ ከኔ እንደውም ከኔ ልትማሩ ይገባል። እኔ ትንሽ ብር ቢያጥረኝ ወደ ሸቃላይነት የተመለስኩ እናንተ ትንሽ ብር ቢያጥራችሁ ከባሎቻችሁ ስር ነው የምትወድቁት። አያችሁ፣ ልዩነታችን ይሄ ነው። እኔ ሸቃልነቴን እየሰራውኝ አላጋ እዋደቃለሁ። እናንተ ደግሞ እያሽቃበጣችሁ የባላችሁ እግር ስር ነው የምትገኙት ማለት ነው። ስለዚህ አንቺ ጓደኛ ተብያዋ የራስሽ ጉዳይ። እኔ ልመልስልሽ አልነበረም ግን ስላንቺ አይደለም ላወራ የመጣውት አሁን ማለት ነው። እና ያው እንደነገርኳችሁ ስራ ገብቻለሁ ማለት ነው። ግን አይገርማችሁም ስራ ገና ከመግባቴ ማለት ነው እንግዲህ አሁን ያለሁት መዳም ቤት ነኝ። በጣም እ እንጃ በጣም ጥሩ መዳም በቃ እንዴት አድርጌ በቃ እንዴት አድርጌ የሆነች ኬክ የሆነች መዳም ነው ማለት ያጋጠመኝ እና በአጭሩ የመን ውስጥ አርለው ማለት ነው መዳሚ ዛኝ የዞረች ነው በቃ እኔ ዙረት እንደምወድ ቆ አውቆ ነው መሰለኝ፣ የሆነ ሴትዮዋ ዘዋሪ ነገር ናት። እሷም በቃ የምዞርበት ቤት ወስዶ ከተተኝ እና ዱባይ ና ኦማን ነበርን። አሁን ደግሞ ወይ ኳተር ወይ ምናምን እንሄዳለን እያለች ነው። እንግዲህ አንዴ ዱባይ፣ አንዴ ኳተር፣ አንዴ ኦማን እያለች ማለት ነው። አልተቀመጥኩም፣ እየዞርኩ ነው። ከማን ጋር? ከልጆች ጋር ማናዘኝም ዞሮ መዳም። እንግዲህ ምን ይደረጋል እንግዲህ ቻንስ ነው። እንግዲህ የላይኛው እንደምዞር አውቆ ከተተኝ። እንግዲህ አሰላሙ ዓለይኩም ወራህመቱላሂ በረካቱ። ሰላም ቤተሰቦቼ፣ እንዴት ናችሁልኝ? እናንተ ሰይዲ ሱማያ ዛሬ መጣ ውሸታም ነው። ገንዘብ አይቸግረውም ሀብታም ነው ባሌ ባሌ ሀብታም ነው ብር ቸግሮት አያቅም ማለች ከዛ ጫትም ቅሞ አንድም ቀን አያቅም ስለዚህ ሰይድ ውሸቱን ነው እንጂ እውነቱን አይደለም ብላ መጣች ያቺኛ የቶ ሚስት ያለውን ገንዘብ በስሜ ሳታስገባ የትም አታንቀሳቀስ በየባክህ ሁለት ሁለት መቶ ሺህ ብር ካላስገባልኝ የትም ሀገር አትንቀሳቀስም፣ ማለችው። እሺ ሰይድ ደግሞ ለዛችኛየቱም ለዛችኛየቱም ያለውን ብር ሙጥጥ አድርጎ ለሁሉም ሰጥቶ የምን ላይ ጎዳና ላይ ወደቀ። የሚበላው የሚጠጣ አጥቶ ሲያሳዝን፣ በጣም ሲያሳዝን፣ በጣም አሳዝነኛ። አንጀት ይበለኝ። ሰውየውን ሊያሳብዱት ምንም አልቀረ። ሰውየው በቃ በዴ ተበላሸ። ሰውየው ተበላሸ፣ ጎዳና ላይ ወደቀ። እሺ ከዛስ ዛሬ መታሷ ደግሞ የኔ ባል ገንዘብ አይቸግረውም። ገንዘብማ እንደማይቸግረው ድራማ እንደሆነ፣ ድራማችሁ መች እንደሚያልቅ እናቅም እንጂ ድራማ እንደሆነማ ዶሮ ጀምሮ ድራማችሁን በደንብ እናቃለን። ግን ድራማችሁ ለዚህ ህዝብ ድራማችሁ ለዚህ ህዝብ መቼ ነው የሚያልቀው? ባይሆን እየበላን እየጠጣን ነው የምናገረው። ኮሜንታተሮች ኮሜንት አስተያየታችሁን አስቀምጡልኝ። ይህ ድራማ መቼ ነው የሚያልቀው? እውነት እውነት ነው። እውነት ማለት ሰይድና ሱመያ መታረቅ የሚፈልጉ ሰይድና ሱመያ የምር ተጣልተው ቢሆኑ እስካሁን ድረስ ሽማግሌ ገብቶ ሽማግሌ ያስታረቃቸው ነበር። በሽማግሌ ጉዳዩን ይፈቱት ነበረ። ሱመያም እስካሁን ድረስ ባሏን ግን፣ ጠዋት ማታ ካሜራ ተከፍተው እሱ አንድ ቪዲዮ ይሰራል፣ እሷ አንድ ቪዲዮ ትሰራለች፣ እያችኘቱ አንድ ቪዲዮ ትሰራለች ታዲያ ይሄ እውነት ነው እንዴ? እውነቴ ነው። ይሄ እውነት ነው፣ እውነት አይደለም። እውነት እውነት አይደለም። እውነት ቢሆን ሰይድ ሚስቱ ጋር የተጣላበት እውነት ትክክለኛ ቢሆን አንድ አባወራ ሚስቱን ለመመለስ ቢፈልግ በቃ ሽማክሌ ነው የሚያስታርቃቸው። ቤተሰብ ወንድ አዝመር ነው የሚያስታርቃቸው። ማንም አያስታርቃቸውም። ግን ለምንድን ነው ታዳ ቀን በቀን ቪዲዮ የሚሰሩት?

በቃ በትክክል ይሄ እውነተኛ ባል ሚስት ሆና ያችኛይቱ ችኛይቱን እየተሳደበች። እንደ የሰይድ ሚስቶች እኮ አንድ አይደሉም። በቃ አንድ አይደሉም። አንድ ሰው መስራት ሲፈልግ ስራውን በጣም ያስፋፋል። ንግዱን በጣም ያስፋፋል። ለመስራት በጣም ይወጥሮ ይሞክራል። አይደለ ሰይድም? በተደጋጋሚ ሴቶችን በጣም እያመጣል ቪዲዮ ለመስራት በቃ ይሞክራል። ያ ማለት ስራ ማስፋፋት፣ ቀን በቀን የሚሰራው የቪዲዮ ርዕስ እንጂ ሰይድ የእውነት የእውነት ልጆቹን የሚፈልግ ባል ቢሆን የእውነት ተጣልተው የእውነት ድራማ ባይሆን እስካሁን ድረስ ሽማግሌ ጓደኛ ዘመድ ገብቶ ሁለቱን ያስታርቅ ነበረ ሁለተኛ ሁለተኛ ሚስት ተብላይ ተገባይ አዩ እሷ በራሷ ፍቃር ለምናን አግባኝ ብላይ መጣችው በራሷ ፍቃር ነው ያን ሁሉ ነገር አድርጋ ወደ ሱ ህይወት የመጣችው ስትመጣ ሰይድ ባለልጅ እና ባለሚስት መሆኑን ታውቃለች። ስትመጣ ሚስቱ ሰራተኛ እንደነበረ ከሰራተኛነት ደግሞ ህይወቷ ተቀይሮ ዛሬ እሱ ሚስት ሆና በቤቷ የልጆቹ እናት ሆና ልጆቹን እያስተዳደረች እንዲሁ በደንብ ታውቃለች። ትናንትና ይህን ነገር ሳታውቅ ዛሬ ድረስ አልመጣችም። ግና ምን አስፈለገ? አንቺ እኮ ሸቃላ ነበርሽ፣ አንቺ እኮ ሰራተኛ ነበርሽ። ሽኛይቱ ከዚሽኛይቱ ቢዲዮ እያመጣች ሽኛይቱ ለዚሽኛይቱ መልስ መስጠት አስፈለገ ነበር? እውነት አይደለም። ግን እኔ በጣም ታሳዝሪ በቃ እውነት ነው እያላችሁ ኮሜንት ላይ በ እንደዚ እንደዚ ነው። እኛ እኮ የተጣላውን እውነተኛ ማስታረቅ ማንችል ውሸቱን የማንለይ ምርትና ፍሬውን ማን ምርትና ግርቱን የማንለይ ሰዎች ስለሆነ ነው እንጂ የሰው ልጅ ባልን የሚያክል ነገር ሚስትን የምታክል ነገር ልጆችን የሚያክል ነገር ማን ጋር ነው እየመን የገባችሁ ሱመያ እንዴት ነው የመን ብቻዋን ሄደችው? እንዴት ነው ሱመያ እና ሰይድ ብቻቸውን ተለያይተው የገቡት? በአንድ ነው የገቡት። ግን ይህን ስናገር ትላንትና ሰይድ እና ሱመያ ተለያይተው ስለነበረ ሰይድ ትላንትና እንደተርጎ ነበረ ዛሬ የመንገባ የመንገብተው በዚህ ሳምንት ሁለቱም ታርቀው እንደሚመጡ እርግጠኛ ነኝ። ግን ይህን እስከ ዛሬ ድረስ ዋሻችሁትን ህዝብ በምንድን ነው ይቅርታ የምትጠይቁት? በምንድን ነው ይቅርታ የምትጠይቁት? በምን አይነት ቃላት ነው ይቅርታ የሚጠየቀው? በምን ቃል? እስከመቼ ድረስ ነው ድራማቸው? እዛም ላይ በትዳር በኒካ በሚስት በባል ለህጣን ያሳፈረ እኔ ቀነች አይደለም? በምንም አያስቀናኝም ትዳሬን በነዛ አይነት መልኩ ባለቤቴ ማለት ዛሬ ዛሬ ባልና ሚስት ሲጋቡ በቃ በጣም ደስ የሚል ህይወት በጣም የሌለ ትዳር የሌለ የሚያምር የልጆች አባትናት የሆኑና እናንተ አይደለም ቆርቶ ባልና ሚስት ሆናችሁ እግርና እግራችሁ ነብስ እያችሁ ከነብስ እያችሁ ጋር ከራሳችሁ ጋር የምትጣላበት ሰዓት አለ አንዳንድ ጊዜ ኑሮ መረረስ ልጅት በቃ በቃ ህይወት አልፈልግም የምትሉት ነገር የለም እናንተ እኮ መኖር የምትፈልጉ ሰዎች ናቸው። ታሪክ የምትፈልጉ ሰዎች ናቸው። ግን በቃ ተስፋ ቁርጥ ከማድረጋችሁ ጉዳይ ከራሳቸው ጋር ተጠላላችሁ። ታዲያ ባልና ሚስት ወዶ ተፈቅዶ በቃ ጥሩ ህይወት እየኖረ ጥሩ ልጅ እያፈራ በአጋጣሚ ሰይጣን ገብቶ ሁለቶቹን አለያያቸው። ከተለያዩ በኋላ ያችኛይቶ ወይ ሴቷ ወይ ወንዱ ወጥቶ በቃ ስለሚስቱ የሆነ ነገር ይሆናል ወይ ባል ስለባል ሚስት

ሰዎች ምንም አይነት ነገር ውሸት ውሸት አይዲያ አንጥተው እውነት አይዲያ አድርገን እምንሄድ እኔ በራሴ አይዲያ ካልሆነ አንቺ በራስሽ አይዲያ ካልሆነ የምታይው የሰው አይዲያ ሁሉም እውነት እንዳይመስላችሁ። ዛሬ ሶሻል ሚዲያ ላይ ባልና ሚስት ሲወጡ በጣም ጥሩ ተዋፋቃ ቃሪ ተወዳጆች ጥሩ ቤታቸውን የሚፈልጉ ሴቶች ይመስላሉ። ግን በቤታቸው ስትሄዱ ደግሞ ቤታቸው ውስጥ የተረጫሸዋ ቀላል እንዳይመስላችሁ በቃ እሾህ የሆነ ሸዋን የተረጨው በተራቸው መካከልና ብዙዎቻቸው ስለ ሰይድ፣ ስለ ሱመያ፣ ስለ እንትና፣ ስለ እንትና ሰሞኑን ወላሂ እኔ የማይሰራፉ ቪዲዮ የለም። ሊያሾና ጅጅክያ ጅጅክያ በልጇ ላይ ስንት ትናገራለች! እናት የማይናገረው ንግግር። ሊያሾ ትላንትና የራሷን ላይፍ ዝም ብላ ሳልፋ መታ፣ ዛሬ ስለ ሰዎች ስታቦካና ስታማስል ታገኟታላችሁ። ታዲያ እንደ እኔና እንዳንቺ ያለው እውነትን ፈልፍሎ ለሚናገረው ደግሞ ላይክ የለው፣ ሰብስክራይብ የለው፣ እይታ የለው። እሺ ልክ እንደ ሰዎች እኛ ሂጃባችንን እንጥለን እንደ ሰዎች ዋሽተን እንደ ሰዎች ያልሞተውን ሞተ ወይንም ደግሞ ያልተጣላነው ተጣላን የማይሰደበውን በቃ ስድብ እናት። ቢያንስ እኔ እናንቺ ብንጣላ አንቺን እስከ እናት እስከ አባትሽ መሳደብ ይህ ነው። እና እኔ ሰሞኑን በጣም እየተራገበ ሳየው፣ እንዴ ሰው የሚፈልገው ውሸት ነው እንዴ? ጅጅክያን ሰው የሆነ ሰው ጅጅክያን አይከታተልም። ሰው የሆነ ሰው ሊያሽን ቪዲዮ ገብቶ ማየት አይችልም። ሰው የሆነ ሰው ቤታ ላይ ገብቶ እናትን የምትሳደብ ሴትዮ ላይ ገብቶ ቪዲዮ ማለት አይችልም። ግን ሰው ስድብና ወሬ ነገር እንወዳለን። ለማንኛውም ምንድነው የተከበራችሁ ቤተሰቦች፣ አላህ ከእንደዚህ አይነት መጥፎ ነገር ይጠብቀን። አላህ አስተዋያዎች ያድርገን። መልካም ከሚናገሩት ሰዎች መካከል ያደርገን። ለመልካም ነገርም ይምረጠን። ሰርተንም ለመቀየር ህዝባችንን ለመቀየር አላህ ያብቃን። እናንተ ሰምታችኋል፣ ሰምታችኋል። እኔ የሰማሁትን እኔ ያየሁትን እኔ የሰማሁትን እናንተ ማይታችኋል፣ ዛሬ ሱመያ ባሏን እንዳለችው ሰምታችኋል። ሰውየው ተበላሸ። ሰውየው አበደ። ሰውየው ውሸታም ነው፣ አጭበርባሪ ነው። ባሏን የልጆቿን አባት ኧረ ሰው ሁሉ ጥፋተኛ ነው።